ስልኩን እንደዚህ ስትቀርቢ ምንም ማርያምን እንዴት እንዳስቀሽ፣ ሆን አንድ እሱ ሁለት፣ ጥንቆላ ሶስተኛው ምንድ ነው? ወንበሩን ተሸከም ይባል አልችልም፣ ከባድ ወይ። እግዚአብሔርን የቀለልኩ ነው ሰብጀ የምናምያል ግን ወንበሩ ከባድ ነው። እኔ ራሱ ወደዚህ ለማንቀሳቀስ ማርያምን፣ በጣም ከባድ ነው የምር፣ ትልቅ ወንበር ነው ይሄ፣ ንፋስ ወንበር አይደለምስና ጫማ አለሽ? አዎ ጫማ አለኝ።

ግን አንተ ነገረኝ ማርያምን ደርቀ ነበር የተተዋወቃችሁ ውስጥ የዘንድሮ ልጅ ቤተክርስቲያን አይተዋወቅ፣ ትምህርት ቤት አትተዋወቁ፣ የምትገናኙ ሶሻል ሚዲያ ላይ ምንጉር ናችሁ ግን ሶሻል ሚዲያ ደግሞ በኩራት ያውረዋል። ሶሻል ሚዲያ እሺ፣ እድሜዋ ከሀያ አራት እስከ ሀምሳ አንድ ዓመት ውስጥ ያለ ነው፣ ቁጥር ያለው ማርያምን። ከሀያ አራት እስከ ሀምሳ ከሀያ አራት እስከ ሀምሳ አንድ ባለው ውስጥ ነው ያለው። እዚህ ቤት እድሜያቸው የሚጠነቆልላቸው አይሆንማ፣ ቁጥሩ ይጎላል። ከአንተ እድሜ ላይ ትንሽ ተቀንሶ ወደ እሷ ይጨመራል። ሀያ አራት አርገናታል። አለባበሷ የምናደርጋለን። ቶ አለባበሷ፣ ቁንጣ፣ ቀሚስ፣ ሂጃብ፣ ሱሪ፣ ሱፍ፣ ጉርድ፣ ቱታ፣ ማሊያ፤ ምንድን ነው የምትለብሰው? ማሊያ እናንተ ናቸው ያላችሁ ብ ያላችሁ። ሱሪዚን የምትለብሰው ምንድን ነው የምትለብሰው? ድረስ እና ሱሪ ድረስ ድሬስ ድሬስ እና ሱሪ፣ ሁለት ልብስ በአንድ ላይ ማለት ነው። ድሬሱን ትለብሰዋለች። አንዱ ምረጥ፣ ቀሚስ፣ ሱሪ። ሁለት የፍቅር ሁኔታችሁ ምን ያህል ትወዳት አለ? በጣም ወዳት አለው? አልወዳትም፣ ገንዘቧን ፈልጌ ነው አፈቅራት አለሁ እወዳታለሁ። ለአገባ ትፈልጋለሁ ደስ ትለኛለች። እሷ ጋር ማለት በጣም ነው የምትወዳት ወይንስ ደስ ትለ? ፍቅራችሁ እኛም እናውቀዋለን፣ አንተ ባልነግረንም። ምግብ በልታችሁ ታውቃላችሁ አታውቁም? እኔ እነግርሃለሁ። አታውቁም መብላት የምትፈልጉት ነገር ምንድን ነው? መብላት የምትፈልጉት ነገር ያልበልማ፣ መብላት የምትፈልጉት ነገር በህይወቴ ዘመን ለመጀመሪያ ጊዜ ሀበሻ ሆኖ ቀይ ወጥ ያለ ወንድ እኮ ዶሮ ወጥ፣ ያው ከቀይ ጋር ቤተሰብ ናቸው እኮ አራት አራት ዶሮ ወጥ የኑሮ ማማ ሀብታም ነህ፣ ድሃ ነህ፣ መካከለኛ ድሃ ነገር የጤና ሀብታም ራስ ይችላለሁ የሚላል የለም። ድሃ፣ ሀብታም፣ መካከለኛ ነን አብረን እዚህ አበባ እየለመነ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 ባህር ዳር አራት ቁጥር እሺ፣ እስከዚያው አውራችሁ ልደምረው፣ ደምሬ ድምርህን ነግርሀለሁ። ታውራ እንጂ ድምር ግጠመኩኝ ነበር ይ ማድረግ ይቻላል ብትል፣ አንድ ትልቅ አንድ ትንሽ ነው። አባት የአምላክ የወረ ወዴት እንሄድ? በውስጡ የከጀለው ሰው አለ፣ ተጠንቀቂ። በውስጡ በውስጥ ማለት ነው። አንተ ወንድየው የከጀለት ሴት አለች፣ ተጠንቀቂ ነው የሚለው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

ምንነውአንተ ሁ የሰው ሀልቀ መብላት አይሰለችህም? መልስ። እኔ ደረሰኙንእዤ ፖሊስ ጋር ልጅቷን እዣት ነው። ተግባባ። ብር ብር የልጆቹን ብር እየበላ አንዱ ሌባባ። በቀደም ሁለት ሚሊዮን ብር አስመለስኩትኝ። ደግሞ የአንዷ ሰባት ሺ ድርሃም በላት። ሰባት ሺህ ድርሃም በአርባ ሁለት አባዙት፣ በኢትዮጵያ ብር ስንት እንዳይመጣ። አሌክሱ እንዴት ነህ? እንዴት ነሽ? ደህና ነሽ? እስኪ ቀለበትክ እንዲያርገው በዚህ ነው በዚህ ነው የሚደረገው፣ ግን ቀለበት በሁለቱ ይደረጋል።

ሰላም ውዶች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። እስኪ እውነት የሰው ቪዲዮ ምናምን አንዳንዴ ሳይሆን ያው ብዙ ጊዜ እንተንላለው እና እለቃለሁ። እና ውዶች ያው ስለማይመቸኝ ነው የራሴን ቪዲዮ ለመልቀቅ ምናምን አይመቸኝም፣ ከዛ አንፃር ነው። እና በቅርቡ ሀገር እገባለሁኝ ሰላም ጊቢ በሉኝ። እንደኔ በቅርቡ ለመግባት ያሰባችሁ ደግሞ እግዚአብሔር ለሀገራችን ያብቃን ሀገራችንን ሰላም ያደርግልን እላለሁ። በዚሁ አጋጣሚ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገሬ ስገባ ከቴ ከወንድሜ ጋራ ቆንጆ ቆንጆ ቪዲዮ እለቅላችኋለሁ ማለት ነው። እስከዛ ሰብስክራይብ አድርጉኝ አሳድጉኝ። ውዶቼ ስወዳችሁ። በተረፈ አሞራው እና ቤታዮ ዛሬ የተጫወቱት ጌማ ደስ አላላቸውም ወይኔ እየተከታተልኳቸው ነበር እና በቃ ያለ ምንም ጭቅጭቅ ምናምን ነበር ሲጫወቱ የነበሩት ደስ ይላል በቃ እንደዚህ በሳቅ በደስታ ምናምን ጨዋታ በጣም ደስ የሚለው እና ደግሞ ቤታዮ ሰርጀሪ ተሰርታለች ምናምን የሚሉ ሰዎች ውሸት ነው አለች እውነት ውሸት ነው ግን እንዴት ነው በሰርጀሪ ወይኔ በጣም ከባድ እኮ ነው ተሰርታ ሊሆን ይችላል ግን ያን ያክል አይደለም። ድሮ ኢንስታግራም ላይ የምታውቋት ከሆነ በጣም ቀጫጫናት ቤታዩ እግዚአብሔርን ሰውነቷ ምናምን በጣም ደስ ይላል አቋሟ ምናምን እና እና ከዛ አንጻር ነው። ለማንኛውም ለዴዚ እና ለአሞራው ተጠንቁሎላቸዋል። ልብህ ሌላ ይከጅላል ምናምን ተብሏልና ደነገጠ፣ የእውነት መስሎት። የሶሻል ሚዲያ ነገር ከባድ እኮ ነው ህይወት እና ውዶቼ ስደት ላይ ያላችሁ እህት ወንድሞቼ፣ በዚሁ አጋጣሚ ራሳችሁን ጠብቁ። ወደ ሊቢያ የሚሄዱ እህት ወንድሞች ካሏችሁ ብር አትላኩላቸው። እግዚአብሔርን አንልክም ልንሄድ ነው ምናምን ሲሏችሁ ገና በቃ እኛ እኔ ብር አልክም በሉ። እግዚአብሔርን ስንቶቹ ናቸው አሁን በዚህ ሳምንት በቃ እየሞቱ ያሉ በጣም ብዙ ናቸው። ስለዚህ እህት ወንድሞቻችሁን በተቻላችሁ አቅም ጠብቁ። ሊቢያ ላይ በጣም ችግር ነው፣ በጣም ማለት ነው። ያው ሶሻል ሚዲያ ተጠቃሚ ስለሆናችሁ አብዛኞቻችሁ ታዩታላችሁ ታያላችሁ። እና በነገራችን ላይ አሁን ላይ በቃ ሀገራችን ላይ ሰላም ስለሌለ በቃ ገና ወጣት ገና ልጆች ማለት በቃ ለአቅም አዳም ያልደረሱ ልጆች ናቸው እንትን እየተሰደዱ ያሉትኝና እግዚአብሔር ሰላሙን ያምጣልን። እና እህት ወንድሞቻችሁን ጠብቁ። ወደ ሳውዲ አረቢያ የምታስመጡ ባሎቻችሁን፣ ወንድሞቻችሁን፣ ጓደኞቻችሁን ወደ ሳውዲ አረቢያ የምታስመጡ ባካችሁ፣ ባካችሁ፣ እባካችሁ ትንሽ ተረጋጉ፣ ትንሽ ተረጋጉ። እንደዚህ ሰው እያለቀ እያያችሁ በዚህ ልክ የራሱ ጉዳይ ፈጣሪ ያውቃል ብሎ ማምጣት ጥሩ ነው ብዬ አላስብም። ተገቢም አይደለም። ያው ሀገርም ላይ ስቃይም ቢሆን ቢያንስ እንደው ይሻላል ብዬ አምናለሁኝ። ሀገር ላይ ቢያንስ ይሻላል። ባህር የባህር አሳ በልቷቸው ከሚቀር ሀገር ላይ ይሻላል ከሚለው አንጻር ነው። አሁን ላይ በጣም ከፍቷል፣ ሰውም በጣም ከፍቷልኝ። ምንም የሚያስደስት ነገር የለም። ስለዚህ ራሳችሁን ጠብቁ። ላችኋለሁ ውዶቼ። ያው ድምፄ ትንሽ ቀዝቀዝ ብሏል ጉንፋን ስለያዘኝ ነው። እና ወዶቼ፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አይከፈልበትም፣ አይከፈልበትም። በእውነት አሁን እኔ በቃ በጣም ተናጋሪ ብሆን ምናምን በቃ ብዙ ሰው ተከታይ ይኖረ የነበረ። ግን እኔ ሰውንም መሳደብ አልፈልግም፣ መናገርም አልፈልግም። እንዲሁ በቅንነት በመልካምነት ሰብስክራይብ አድርጉኝ። ባይ ባይ። ወዳችኋለሁ።